የአዲስ አበባ ከተማ አስተዳደር ልጆች ያለ ሀሳብ በትምህርት ገበታቸው ላይ እንዲገኙ፣ ወላጆችም ያለሰቀቀን ልጆቻቸውን ወደ ትምህርት ቤት እንዲልኩ ለማስቻል የጀመረው የምገባ ፕሮግራም አመታትን ተሻግሯል። ይህ መርሃ ግብር ከሚተገበርባቸው ትምህርት ቤቶች መካከል አንዱ በሆነው የደጃዝማች ወንድይራድ የመጀመሪያ ደረጃ ትምህርት ቤትም ከኬንያ ከመጡና በዘርፉ ከተሰማሩ የልኡካን ቡድን አባላት ጋር የልምድ ልውውጥ ተደርጓል። የትምህርት ቤት የምገባ ፕሮግራሙ የሚያበረክተው አዎንታዊ አስተዋጽኦም ከፍተኛ እንደሆነ የልኡካን ቡድን አባላቱ ተናግረዋል። የትምህርት ቤት ምገባው ትልቅ አስተዋጽኦ ነው ያለው። ተማሪዎቹ ከትምህርት ቤት አይቀሩም። የሚመገቡት ምግብ በጣም የሚጣፍጥና የተመጣጠነ እንደሆነ ተመልክተናል። የተመጣጠነ ምግብ ለሕጻናት እድገት በጣም ወሳኝ ነው። ይህ ደግሞ ለዛሬ ብቻ ሳይሆን ለነገም የሚተርፍ ነው። ሕጻናቱ አድገው ለሀገራቸው ብሎም ለአህጉሪቱ ጠቃሚ መሆን የሚችሉበት ስራ ነው። በዚህ የሚሰሩትን እናቶች ማግኘት ችያለሁ። ፕሮግራሙ የፈጠረላቸው የስራ እድል ቀላል አይደለም። የተራበ ልጅ በፍጹም ትምህርቱን ሊከታተል አይችልም። ይህ ፕሮግራም ህፃናቱ ከትምህርት ገበታቸው እንዳይርቁ ያደርጋል፣ ትምህርታቸውን በንቃት እንዲከታተሉም ጭምር። ህፃናቱ አሁን ያሉበት እድሜ ላይ መስራት ደግሞ ውጤታማ የሚያደርግ ነው። የኢትዮጵያ የትምህርት ቤት ምገባ ኢኒሼቲቭ ዳይሬክተሯ ፍሬ አለም ሽባባው ፕሮግራሙ መጠነ ማቋረጥን የቀነሰ መሆኑን አንስተው ከኬንያውያን ጋር የተደረገው የልምድ ልውውጥም አህጉሪቱን ለማስተሳሰር እንደሚረዳ ጠቁመዋል። ሀገራችን ከአፍሪካ ሀገሮች ጋር አብሮ የመስራት ፍላጎት በጣም ከፍተኛ አለ። በብዙ ጉዳዮች ላይ ማለት ነው። አብረን ደግሞ የምንሰራው ነው። እንደ ሀገር፣ አፍሪካ እንደ አህጉር ህዝባችንን እንዴት አድርገን የህዝባችንን ልማት እንዴት እንስራ፣ ምን እናደርግ በሚለው ዙሪያ አሁን ስኩል ፊዲንግ ፕሮግራም ኮንቲነንታል ኢንተረስት አለው። በአፍሪካ ህብረትም የተቀመጠለት ትልቅ ግብ አለ። እሱን ለማሳካት አሁን የመጡት ከኬንያ የመጡት ወገኖቻችን ጋር እነሱ ትልልቅ ስራ እየሰሩ ያሉ ሰዎች ናቸው። ዓለም አቀፍ ሬኮግኒሽን ያገኙ ናቸው እና አብረን ሲስተሞችን ዲዛይን ማድረግ እንችላለን። የከተማ አስተዳደሩ በመንግስት ትምህርት ቤቶች የሚያከናውነው የምገባ ፕሮግራም በትምህርት ዘርፉ ለሚመዘገበው ውጤት ከፍተኛ አስተዋጽኦ እንደሚያበረክት የተናገሩት ደግሞ የአዲስ አበባ ከተማ አስተዳደር የምገባ ኤጀንሲ ዋና ዳይሬክተር ወይዘሮ ጸዳለች ሚካኤል ናቸው። መንግስት ለዘርፉ በሰጠው ትኩረት መሰረትም በቀጣይ ይበልጥ ለመስራት መታቀዱንም አንስተዋል። መንግስት ይህንን ስራ አጠናክሮ የመቀጠል አቋም አለው። እኛም እንደ ምገባ ኤጀንሲ ከትምህርት ቢሮ ጋር ሆነን ይህንን ስራ አጠናክረን ለመቀጠል ነው። በዚህ አመትም ቅዳቅደን እየተንቀሳቀስን ያለ ነው። አንዱ ካደረግነው ሜኑውን በተወሰነ መልኩ አሻሽለናል አንደኛ የአካባቢውን የአመጋገብ ስርዓትን የተከተለ እንዲሆን ያደረግንበት ሁኔታ ነው ያለው የአዲስ አበባ ትምህርት ቢሮ ምክትል ቢሮ ኃላፊ ሳምሶን መለሰ። የምገባ ፕሮግራሙ በተማሪዎች የትምህርት አቀባበልና ውጤት መሻሻል ላይ የራሱን የሆነ አስተዋጽኦ እያበረከተ እንደሚገኝም ተናግረዋል። ይሄ ተማሪዎች ምገባ ከጀመርን ጀምሮ ሃምሳና ከዛ በላይ ያመጡ ተማሪዎቻችን ዛሬ ሰማንያ ሰባት ነጥብ ፐርሰንት በላይ ደርሷል ማለት ነው። ይሄ ስለዚህ የምገባ ስርአቱ በራሱ ያመጣው ውጤት በተማሪዎች ትምህርት አቀባበል ላይ፣ በተማሪዎች ውጤት መሻሻል ላይ፣ ዛሬ ምግብ አልበላውም ብሎ ከትምህርት ገበታ የሚቀር ተማሪ ያስቀረበት ሂደት ነው ያለው። መጠነ ማቋረጥ ወደ ዜሮ ያመጣንበት ሂደት ነው ያለው።